ምርጫችን ቁመት ከሆነ ምርጫሽ ገንዘብ ያለው ከሆነ ምርጫሽ የሆነ ሀገር የሚኖር ሰው ከሆነ ምናልባት ዕድሜ ልክሽን ማልታስተካኪው ስህተት ውስጥ እንዳትወድቅ ይፈራል። ምርጫ መልክ ከሆነ ምርጫ ከላይ ያለው ከሆነ አንድ ነገር ልንገርህ፣ ካገባህት በኋላ ውበቷ አይደለም የሚያኖር፣ ጠባዩዋ ነው፣ ማንነቷ ነው፣ ስብዕናዋ ነው። ስለዚህ ክርስቲያን ከሆንክ የምታገባት ሴት ቆንጆ አትሁን ማለት አይደለም፣ ማንም ሰው ቆንጆ ይፈልጋል። ይሁን እንጂ ግን ከመልኳ በላይ ወይም ከቅርጿ በላይ ለአንተ በጣም አስፈላጊው ነገር ስብዕናዋ ነው። ማንን አገባለሁ ከማለታችን በፊት ለዚህ ነው ስለ ራሳችን እንድናውቅ የምንመከረው። አንድ ነገር ልንገርህ፣ አጠገብ ያለችውን እጮኛህን አጥንታት ጨርሳትም አትልፋል። አንተም ተጠንታ የምታልቅ ሰው አይደለም። ስለዚህ አጥንተን የማንጨርሰውን ሰው ላጥናው ብለን ከማለታችን በፊት ራሳችንን ማወቁ ነው የሚቀድመው። መጀመሪያ ዋናው ነገር አለው ወይ የሚያጠጣው የእግዚአብሔር ቃል አለ ወይ? ፍሬዋን በየጊዜዋ እንደምትሰጥ ቅጠሏ እንደማይረግፍ ዛፍ በወንዝ ዳር የተተከለ ሰው ነው ወይ? መጀመሪያ አምላኬ ጌታዬ አለ ወይ? እሱ ውስጥ ዳግመኛ ተወልዶ ክርስቲያን ነው ወይ እሱ? ይሄ መጀመሪያው ነጥብ ነው። ጋብቻ ከተበላሸ ማህበረሰብ ይበላሻል። ማህበረሰብ ከተበላሸ ዋልጌ ግፈኞችና አመፀኞች የሞሉበት ምድር ይኖረናል። ስለዚህ ለሀገር መበላሸትና በሀገር ላይ የሚኖሩ ሰዎች ብልሹ ናቸው ከተባለ ተጠያቂው ትዳር ነው። ሀገር ላይ ያሉ መልካም ሰዎች በዙ ከተባለ ተወዳሹ ትዳር ነው። የጌታ የኢየሱስ ጸጋ ከእናንተ ጋር ይሁን። ማንን ላግባ? የብዙ ወጣቶች ጥያቄ በዚህ ሰዓት የትዳር አጣማሪያቸውን የህይወት ውሃ አጣጫቸውን አብሯቸው የሚያረጅን ሰው ፍለጋ፣ በጣም ብዙ ሰዎች ከሚጠይቁት ጥያቄ አንዱ ማንን ላግባ የሚል ነው። ምናልባት የማህበራዊ ሚዲያ ላይ እየተንሸራሸረ ያለ አንድ ከዚህ ከጋብቻ ጋር የተገናኘ አንድ ነገር አይታችኋል ብዬ አስባለሁኝ እኔም በአጋጣሚ በሶሻል ሚዲያ ላይ ሲንሸራሸር ነው የተመለከትኩት። እንዳያችሁት እርግጠኛ ነኝ። ቪዲዮን አልጋብዛችሁም። ይሁን እንጂ አንድ ከሀገር ውጭ ምናልባትም በአሜሪካን ሀገር ይመስለኛል ኖሮ የመጣ ሰው እዚህ ሀገር የሚያገባውን ይፈልጋል፣ እና ታሪኩ የሚያጠነጥነው በዛ ላይ ነው። እና በጣም ብዙ ሰዎች እሱ ለጋብቻ ብቻ ያወጣውን ማስታወቂያ ልበለው በማየት ብዙ የሀገራችን ቆነጃጅት እህቶች በሰልፍ በጣም በብዛት እሱ መኖሪያ ቤት ውስጥ ሄደው ራሳቸውን ለሽያጭ እንደቀረበ ከብት ሲያስመርጡ ነበረ። ልክ አንድ ሰው በዓል ደርሶበት በጎች ወደሚሸጡበት ቦታ ሄዶ እያንዳንዱም በጎች ላታቸውን እያየ እንደሚመርጠው የቱ ጥሩ ስጋ አለው፣ የቱ ጥርሱን ሸርፏል፣ የቱ ጠፍሩ ወጥቷል ብሎ መልኩን የበጉን ቅርጽ ምናምን እንደሚለየው እህቶች በእንደዚህ አይነት ሁኔታ ሲያስመርጡ አየሁ ይህንን በተመለከተ አንድ እግዚአብሔር ቃል ልቤ ውስጥ መጣ ክርስቲያን ወጣቶችን ክርስቲያን ወንድም እህቶቻችንን እንዴት ነው ልናስተምር የምንችለው ከሚል አንድ ሀሳብ የተወለደ ነው ይሄ ማንን ላግባ የሚለው ሀሳብ። እንደምታውቁት ጋብቻ የእግዚአብሔር ሀሳብ ነው። እግዚአብሔር የእኔ ብሎ ከሚጠራቸው የተቀደሱ ተቋማት መካከል አንዱ ጋብቻ ነው። የምታውቁት ነው። ጋብቻም ማንን ላግባ ከሚል የሰው ሀሳብ የተወለደ እግዚአብሔር ለሰው ጥያቄ የሰጠው መልስ አይደለም። ጋብቻ ጋብቻ የእግዚአብሔር መለኮታዊ እቅድ ነው። የእግዚአብሔር መለኮታዊ ሀሳብ ነው። ለዛ ነው ቤተ ክርስቲያንና ጋብቻ የእግዚአብሔር ተቋም ነው የምንለው። የኔ ብለው የሚጠራቸው ተቋማት ቤተ ክርስቲያንንና ጋብቻን ነው። እንደምታውቁት የጋብቻ መስተካከል የማህበረሰብ መስተካከል ነው፣ የማህበረሰብ መስተካከል የሀገር መቃናት። ጋብቻ ከተበላሸ ማህበረሰብ ይበላሻል። ማህበረሰብ ከተበላሸ ዋልጌ ግፈኞችና አመፀኞች የሞሉበት ምድር ይኖረናል። ስለዚህ ለሀገር መበላሸት፣ በሀገር ላይ የሚኖሩ ሰዎች ብልሹ ናቸው ከተባለ ተጠያቂው ትዳር ነው። ሀገር ላይ ያሉ መልካም ሰዎች በዙ ከተባለ ተወዳሹ ትዳር ነው። ስለዚህ ትዳር ለሀገር፣ ለማህበረሰብ፣ ለቤተ ክርስቲያን መሰረት ነው። ከተበላሸና ከተንሸዋረረ ቤተሰብ የወጡ ልጆች የተንሸዋረረ አመለካከታቸውን ይዘው ትዳር ውስጥ ይገባሉ። ማህበረሰቡ ይንሸዋረራል። ሀገር የተንሸዋረረ ይሆናል። በዚህ ዓለም በተለይ እንደ እግዚአብሔር አመለካከት ያልሄዱ ሄዱ ሰዎች የመከነ ትውልድ ነው የሚፈጥሩ የመከነ ትውልድ የመከነች ሀገር እንድትኖረን ያደርገናል ስለዚህ መጠገን ያለብን ጋብቻ ላይ ነው የሚሉት የጋብቻ አስተማሪዎች ለዛ ነው ትዳር እግዚአብሔር ነው ብለን መርሆን ከዓለም አንቀዳም ትዳር እግዚአብሔር ከሆነ ራሱ ለሰራው ትዳር ወይም ራሱ ለፈጠረው ትዳር ማኑዋሉ ያለው እሱ እጅ ነው ለምሳሌ ያህል አንድ ቴሌቪዥን እንገዛና ቴሌቪዥኑን ከሆነ ካምፓኒ ገዝተን ማኑዋሉን ደግሞ ከሌላ ካምፓኒ አንወስድ የሆነ ፍሪጅ ገዝተን ያንን ከገዛንበት ፍሪጅ ነው ማኑዋሉን የምንቀበለው፣ ምክንያቱም ስለ እቃው የሚያውቀው ሰሪው ነው። ልክ እንዲሁ ትዳር የእግዚአብሔር ስጦታ ነው ካልን ወይም ትዳር ከእግዚአብሔር ነው ካልን የትዳር ማኑዋል ያለው እግዚአብሔር እጅ ነው። ስለዚህ ትዳርን ከእግዚአብሔር ትዳር የእግዚአብሔር ነው ብለን ማኑዋሉን ደግሞ ከዓለም መቅዳት፣ ብዙ ሰዎች እግዚአብሔር የማገባውን ይሰጠኛል ብለው መርሃቸው ግን ከዓለም ከሆነ እቃውን ከሌላ ማኑዋሉን ደግሞ ከሌላ መውሰድ ይሆንብናል። ወገኖች አንድ ነገር አንድ ልንገሬ። ወንድሜ ትዳር ውስጥ ማንን ላግባ ከማለትህ በፊት ትዳር ውስጥ ገብተህ ማንን ላግባ ከማለትህ ከማለትህ በፊት እኔ ማነኝ ብለህ መጀመሪያ ራስህን መልስ። ማንን ላግባ ከማለትሽ በፊት መጀመሪያ አንቺ ራሴ ማነኝ ብለሽ መልስ። ትዳር የምንሰራው ብቻ ሳይሆን የምንሰራበት ተቋምም ጭምር ነው። ስለዚህ ለመሰራት ራሳችንን አዘጋጅተናል ወይ? ማንን አገባለሁ ከማለታችን በፊት ለዚህ ነው ስለ ራሳችን እንድናውቅ የምንመከረው። አንድ ነገር ልንገርህ፣ አጠገብ ያለችውን እጮኛህን አጥንተህ አትጨርሳትም፣ አትልፋ። አንተም ተጠንተህ የምታልቅ ሰው አይደለም። ስለዚህ አጥንተን የማንጨርሰውን ሰው ላጥናው ብለን ከማለታችን በፊት ራሳችንን ማወቁ ነው የሚቀድመው። ለምን መሰላችሁ? ባልና ሚስት ልክ ክራር አንድ ላይ አንድ ላይ ተገምዶ ሲገረፍ ወይም ሲመታ መልካም ቃና ያለው ጆሮን የሚመስጥ ድምፅ እንደሚያወጣው እንደዚሁ መልካም የሆነ ትዳር ያላቸውም ሰዎች ልክ እንደዚያው መልካም ነገር ሕይወታቸው ላይ ይኖራል። ስለዚህ በባልና በሚስት መካከል ልክ እንደዛ ክራር ሲገረፍ ወይም ሲመታ መልካም ቃና እንደሚያወጣው መልካም ለጆሮ መልካም ጣዕም ያለው ዜማ እንደሚያሰማው መልካም ጣዕም ያለው ዜማ ለማሰማት መጀመሪያ ራሳችንን ለትዳር በሚሆን መንገድ ቃኝተናል ወይ? ጮኛህን ሳይሆን ወይም ምታገባትን ሳይሆን መቃኘት ያለብህ መጀመሪያ ራስህን መቃኘት ወይም መጀመሪያ ራስሽን መቃኘት አለብህ። ምርጫችን ቁመት ከሆነ፣ ምርጫሽ ገንዘብ ያለው ከሆነ፣ ምርጫሽ የሆነ ሀገር የሚኖር ሰው ከሆነ ምናልባት እድሜ ልክሽን ማታስተካኪው ስህተት ውስጥ እንዳትወድቅ ይፈራል። ምርጫ መልክ ከሆነ ምርጫ ከላይ ያለው ከሆነ አንድ ነገር ልንገርህ፣ ካገባሃት በኋላ ውበቷ አይደለም የሚያኖር፣ ጠባዩዋ ነው፣ ማንነቷ ነው፣ ስብእናዋ ነው። ስለዚህ ክርስቲያን ከሆንክ የምታገባት ሴት ቆንጆ አትሁን ማለት አይደለም። ማንም ሰው ቆንጆ ይፈልጋል። ይሁን እንጂ ግን ከመልኳ በላይ ከዳሌዋ በላይ ወይም ከቅርጿ በላይ ለአንተ በጣም አስፈላጊው ነገር ስብእናዋ ነው። እህቴ ባልሽ የሚንከባከብሽ የሚወድሽ የክርስቶስን ማንነት እቤትሽ ውስጥ እንዲኖር የምትፈልጊ ከሆነ ከቁመቱ፣ ከገንዘቡ፣ ከመልኩ አለኝ ከሚለው ነገር በላይ ምናልባት ጌታ አለው ወይ የሚለውን ማስቀደም ይኖርብሻል። ትዳር መጽሐፍ ቅዱሳዊ ነው። ለዚህ ነው በመክብብ መጽሐፍ ምዕራፍ አራት ላይ የእግዚአብሔር ቃል ምንድን ነው የሚለን በሦስት የተገመደ ገመድ አይበጠስም ነው። አንድ ከመሆን ሁለት መሆን ይሻላል። ልክ ነው። በሶስት የተገመደ ገመድ አይበጠስም። ሶስተኛው ገመድ ጌታ ኢየሱስ ራሱ ሆኖ የሚያስተዳድረው ወይም ደግሞ እሱ የሚቆጣጠረው በመካከላችን ሀለወቱ መገኘቱ የሌለበት ከሆነ አሁንም ለእንባና ለለቅሶ ለችግርና ለመከራ የተጋለጠ ህይወት ይኖርሻል። ስለዚህ ስለዚህ ሶስተኛውን ገመድ ራሱ የፈጠረንን አምላክ አድርገን ነው መጋመድ ያለብን። ይሄ መሰረታዊ ነጥብ ነው። አንዳንድ ሰዎች በጣም ይገርሙኛል። ጫት ቤት ነው የተገናኙት። መጠጥ ሲጠጡ ነው የተገናኙት። ሲያጨሱ ነው የተገናኙት። ናይት ክለብ ነው የተገናኙት። ግን አብረው ከተጋቡ በኋላ ምን ይላሉ? መጠጡን አልተው አለኝና ልንፋታ ነው ይላሉ። ሲጀመር ያገኘሽው የት ነው? ሲጀመር ያገኘሃት የት ነው? ስትጠጣ ኮን ያገኘሃት፣ ኦቨር ስትወጣ ኮን ያገኘሃት፣ ጭፈራ ቤት ሚኒስከርት ለብሳ እየየ፣ ብላ ስትደንስ አግኝታት። ዛሬ ትጠጣለችና እየቃማ አግኝተሹ፣ እየጠጣ አግኝተሹ፣ ገንዘብ እያባከነ እያጠፋ አግኝተሹ፣ ገንዘቡን ያባክናልና ልፈታው ነው። እንዴት እንደዛ ይባላል? ላም ባሏለበት ነው እንደ ኩበት ለቀማው። ስለዚህ ወገኖቼ ከመጀመሪያ መስፈርታችንን ልናስተካከል ይገባዋል። እኛ ክርስቲያኖች፣ ይሄ እኔ የምናገረው ያለሁት ክርስቲያን ለሆኑ ወዳጆቼ ነው። ክርስቲያን ያልሆናችሁ ቅዱሳን ወገኖቼንን ከሰማችሁኝ እናንተም ልትጠቀሙበት ትችላላችሁ። ስለዚህ አስቀድመሽ መጀመሪያ ይህንን እወቂ። እኔ ማነኝ? ምንድነው ምንድን ነው የምፈልገው? እኔ ማነኝ? ምንድን ነው በትዳር ውስጥ ኃላፊነት? እኔ ማነኝ? ምን አለኝ? ትዳር ውስጥ ገብቼ እንደ ሚስት ለመሆን ወይም እንደ ባል ለመኖር እችላለሁ ወይም እችላለሁ ወይ ብለሽ ራስሽን ጠይቂ፣ ብለህ ራስህን ጠይቅ። እንድመል መጽሐፍ ቅዱሳዊ የሆነ አንድ የትዳር መስፈርት ግን ዛሬ ነግራቸዋለሁ። የምናገባው ሰው ምን ቢኖረው ነው የእግዚአብሔር ቃል የሚመክረን ኢንከሬጅ የሚያደርገን የሚያበረታታን ምን ሲኖረው ነው ከተባለ አንድ የመጽሐፍ ቅዱስ ክፍል በእጮኝነት ጉዳይ ወይም ደግሞ ልናገባው የሚገባውን ሰው ራሳችንን ካወቅም በኋላ ቀጣዩን ስቴፕ የእግዚአብሔር ቃል እንዲህ በማለት ይነግረናል። መጽሐፍ ቅዱስን የምነግራችሁም ኦሪት ዘፍጥረት ምዕራፍ 24 ላይ ያለ አንድ ታሪክ አስታውሳችኋለሁ። እናንተ የእግዚአብሔርን ቃል ከምዕራፍ አንድ እስከ ምዕራፉ መጨረሻ ድረስ ልታነቡ ትችላላችሁ። በዛ የመጽሐፍ ክፍል ላይ ለእኛ ለክርስቲያኖች እንደ መመሪያ የሆነ የትዳር አጋሮቻችንን ስንመርጥ ማንን ላግባ ለሚለው ጥያቄ መልስ የያዘ የመጽሐፍ ቅዱስ ክፍል ነው። አብርሃም የሚባል አንድ የእምነት አባት ታስታውሳላችሁ። እሱ አብርሃም የእምነት አባት ነው። እግዚአብሔር ከዑር ምድር ከከለዳውያን አውጥቶት ርስት እሰጥሃለሁ በዘረ አሕዛብን እባርካለሁ ብሎ ተስፋ የሰጠው ሰው ነው። እና እሱ ሊሞት ሲል በእርጅና ዘመኑ የወለደው ይስሐቅ የሚባል ልጅ ነበረው። እና አብርሃም አንድ ሎሌውን ኤልኤዘርን ወደሱ አስመጣና እንዲህ አለው። አደራህን ልጄን ከከነአን ሴቶች እንዳታጋባው ለምናለሁ አለ። ምን ላድርጊ ሲለ ወደ ተወለድኩበት ምድር ሂድ፣ በዚያ ሚስት ፈልግለትና አጋባዋሉ በፍጹም አደራህን። እኔ ከሞትኩኝ በኋላ ልጄ ሚስት ሲኖረው አደራህን ከከነአን ሴቶች እንዳያገባ አለ። ኤሌዘር እንደተባለው ሄደ። ወገኖቼ እዛ ምድር ከገባ በኋላ ታሪኩን በአጭሩ ነው ማስረዳው። እዚያ ሄዶ ርብቃን እንዳገኛት ታስታውሳላች። ርብቃ የተገኘችው የት ነበረ? ኤሌዘር የጸለየውን ጸሎት ታስታውሱ እንደሆን ወደ ከተማ ውስጥ ሳይገባ በፊት የገባው የት ነው? መንገድ ዳር ነው፣ ውሃ ምንጭ አጠገብ ነው። ከብቶቹን አንበርክቁ፣ እሱም ቁጭ ብሎ እንዲህ ብሎ ጸለየ። ምልክት እንዲሆንለን፣ ወደዚህ ውሃ የምትመጣ ለእኔም ይሁን ለግመሎቼ ወተት የምታጠጣ ውሃ የምታጠጣ እሷም አብርሃም ጌታዬ እንዳለው ለእሱ ሚስት እንድትሆነው ብሎ ለመነ። እንዳለ ሆነ። ርብቃ ውሃ ልትቀዳ መጣች። በጣም ያስገርማል። ውሃ ጠጭኛ አላት። ውሃ አጠጣችሁ፣ ግመሎቹንም ደግሞ ውሃ አጠጣችሁ፣ ይዛው ሄደች ሲሄድ በጣም ያስገርማል። አንቺ ማነሽ ተብላ ተጠየቀች። እሷ ማንነቷን ታውቅ ነበረ። ስለ ቤተሰቦቿ ጠንቅቃ ተናገረች። ስለዚህ ገቡ። ለቤተሰቦቿ ሁሉ የሚገባውን አደረገና እሷን ይዟት ወዴት ሄደ? ወደ ይስሐቅ ዘንድ ሄደ። ይስሐቅ ከእናቱ ሞት ተጽናና። ምንድን ነው ልነግራችሁ የምፈልገው ነገር? አንድ ነገር አለ። እኛ ዘር አለን። ዘራችን ክርስቲያን ይባላል። እኛ የሰማያዊ ሀገር ዜጎች የእግዚአብሔር ልጆች ነን። እርስ በርሳችን ምንድነን? ወንድማማችንና እህትማማቾች ነን። የምናገባው ሰው የግድ እግዚአብሔር ያለውና የእግዚአብሔር ቤተሰብ መሆን አለበት። በክርስቶስ ኢየሱስ በማመን የዘላለም ሕይወት ያለው ስሙ በሕይወት መዝገብ መጽሐፍ ላይ የተጻፈ መሆን አለበት። እኛ የእግዚአብሔር ወገኖች ነን በክርስቶስ ኢየሱስ በማመን የዘላለም ሕይወት ያገኘን ስማችን በሕይወት መዝገብ መጽሐፍ የተጻፈ የዳንን የጸደቅን ወገኖች ነን። ስለዚህ የምናገባው ሰው የግድ እግዚአብሔር ወገን መሆን አለበት። ከነዓናዊ ሊሆን አይገባም፣ ወይም ያላመነ ሊሆን አይገባም። ምክንያቱም መጽሐፍ ከማያምኑ ጋር በማይመች አካሄድ አትጠመዱ ተብሎ መመሪያ ተሰጥቶናል። ወገኖቼ በመመሪያ በተሰጠበት ጉዳይ ላይ ጸሎት አያስፈልግም። አንዳንድ ሰው እኔ ማግባት የምፈልገው እሱን ነው። እግዚአብሔር ምን ይላል? ይላል የተገለጠው መርሆ ምን ይላል? በጌታ ካልሆነ በስተቀር አታግባው። አንዳ ቆሮንቶስ ምዕራፍ ሰባት አንዳ ቆሮንቶስ ምዕራፍ ስድስትን ይዩት። በጌታ ያልሆነውን ሰው እንድናገባ የእግዚአብሔር ቃል አይመክረንም። ስለዚህ መጀመሪያው መስፈርት ይህ ያጨሁት ሰው ወይም ያጨዋት ሰው፣ ልቤ ያረፈባት ዓይኔን የጣልኩባት ሴት ከነዓናዊ ናት ወይም አይደለችም የሚል ከነዓናዊ ማለት ያልዳነች ጌታ ኢየሱስን ያልተቀበለች ዳግመኛ ያልተወለደች፣ ሰውነቷ የሕያው እግዚአብሔር በቤተ መቅደስ ያልሆነ ሰው ላገባ አልችል። ልታገባ አትችልም። አንቺም ልታገቢ አትችል። ስለዚህ የመጀመሪያው መስፈርት እሱ ነው። ሁለተኛው ግን ምንድን ነው ካላችሁኝ፣ ውሃ ምንጭ አጠገብ መሆኑን ማረጋገጥ፣ እሷም ውሃ ምንጭ አጠገብ መሆኗን ማረጋገጥ ነው። ውሃ የእግዚአብሔር ቃል እንደሆነ ታውቃላችሁ። በእግዚአብሔር ቃል ትምህርት ውስጥ የእግዚአብሔር ቃል ያለው ያላትት የእግዚአብሔር ቃል ሙላት አለው ወይ? የእግዚአብሔር ቃል ሙላት አላት ወይ እሷ? ይህ መስፈርት ነው ለማግባት። እኔ ምንጭ ዳር ሆኜ እሷን መጠበቅ እሷ ምንጭ ዳር መምጣቷ ዋና ነገር ነው። ስለዚህ የምታገባት እህት በቤተ ክርስቲያን ውስጥ የታቀፈች የአንዲት አጥቢያ ጉባኤ እህት ናት ወይ? ጤናማ ትምህርት የምትጠጣ ጤናማ የእግዚአብሔር ቃል ያላት ናት ወይ ነው? ወይስ አሻሻ ገዳሜ ብላ የምትጨፍር ጫት መደብ ላይ ያለች ሀሺሽ ስፍራ ያለች እንደገናም ደግሞ በኦ በየናይት ክለቡ የምትጨፍር ይቺ ውሃ የላትም። እግዚአብሔር ቃል ውሃ የላትም። እንደውም ምንጭ ልታደርቀው ትችላለች፣ ከበረከት ልትነጥልህ ትችላለች። ስለዚህ እግዚአብሔር ቃል ላይ መኖሯ መረጋገጥ አለበት። ያም ብቻ አይደለም፣ ውሃ ጠጪ ስትባል ውሃ የምታጠጣ ውሃ አጠጣ ሲባል ውሃ የሚያጠጣ መሆን አለበት። መዝሙረ ዳዊት መዝሙር አንድ ላይ እግዚአብሔር ቃል ምን ይላል? ምስጉን ነው በክፎች ምክር ያደደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ይልና በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። ፍሬዋን በየጊዜዋ እንደምትሰጥ በወንዝ ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል። የት የተተከለ ነው? በወንዝ ዳር የተተከለ በወንዝ ዳር የተተከለ ፍሬዋን በየጊዜው የምትሰጥ ቅጠሉ የማይረግፍ ዛፍ ይሆናል። ስለዚህ ቅጠሉ የማይረግፍ ዛፍ ለመሆን ያችሁ በችግርም በደስታም ጊዜ የማይለወጥ ስብዕና ባለቤት በችግርም በደስታም ጊዜ የማይለወጥ ስብዕና ባለቤት፣ ለሁሉም ነገር ኢየሱስን የሚጠቁም ማንነት አለ። ጌታ የሚል አለልኝ የሚል ዓለማዊ መፍትሄ የሚጠብቅ ሳይሆን የሚጠቁም ሳይሆን እግዚአብሔርን በነገር ሁሉ ተስፋ የሚያደርግ ሰው ቅጠሉ የማይረግፍ በማጣት በማግኘት ጊዜ፣ በደስታም በሐዘንም ጊዜ፣ በህመም በጤናም ጊዜ የማይለይ ወዳጅ የምናገኘው ወገኖቼ ወንዝ ዳር ያለ እንደሆን ብቻ ነው። ወንዝ ዳር ያለ እንደሆን ብቻ ነው። እና ያጠጣል ወይ አለ ወይ የእግዚአብሔር ቃል በርከክ ይላል ወይ ይጸልያል ወይ ከእግዚአብሔር ቃል ይቀዳል ወይ የሚል መጀመሪያው እውነት ነው የመስፈርት ነው። ግን ሌላም አለው። ማንነቱን ያውቃል ወይ ያ ሳራ፣ ማን ርብቃ ስትጠየቅ የእንትና ልጅ ነኝ ብላ በዝርዝር አስረድታለች። የጌታ የኢየሱስ መሆኗን በድፍረት ያለ መሸማቀቅ ትመሰክራለች ወይ ኢየሱስ በተገፋበት ምድር ላይ እሱን የሚያከብር ልብ አለው ወይ? ኢየሱስ በተገፋበት ምድር ላይ እሱን የሚያነግስ ልብ አላት ወይ? ዋና ነገር ነው እሱ። ያም ብቻ አይደለም። ታስታውሱ እንደሆነ ርብቃ ምን አለች? ትሄጃለሽ ስትባል አዎ፣ አዎ። አስር ቀን እዚህ ተቀመጪ አሏት። አስር ቀን እዚህ ተቀመጪ ስትባል ኖኖ፣ ኖኖኖኖ አለች ሄዳለሁ። ኢየሱስን ለማለት እማይዘገይ አንደበት ያለው ሰው ከእሱ ጋር እወጣለሁ ከሱ ጋር እገባለሁ ማለት የሚችል ሰው፣ ለመንፈሳዊ ነገር የጨከነ ማንነት ያለው ሰው በርከክ ለማለት ለመጸለይ። ስለዚህ መጀመሪያ እኛ እሱን እንሆነውና እንደዚህ አይነት ታይ ያላቸውን ሰዎች መፈለግ ነው። ምንጩ አጠገብ ስንሄድ አምላካችን ባለጠጋ ስለሆነ ምን ያደርጋል? ይሰጠናል። እያንዳንዱ ሰው ከውሎ ውሎ የሚያገኘው የትዳር አጣማሪውን የሚያገኘው ጭፈራ ቤት የሚያበዛው ጭፈራ ቤት ሊያገኝ ይችላል። እኛ ግን የጌታ ነን የጌታ የሆኑቱ ባሉበት ስፍራ ነው እኛ የትዳር አጋር ልናገኝ የምንችለው ይስሐቅ ከእናቱ ሞት እንደተጽናና ከሐዘን የምታጽናና እህት ከሐዘንሽ የሚያጽናናሽ ወንድም ስታገቢውም በቤትሽ ውስጥ ጸሎት የሚመራ እግዚአብሔርን ቃል የሚያነብ ስታገቢው አብራችሁም ከኖረ ስትኖሩ አየህ የምታጽናና ብቻ ሳትሆን ከህያው አምላክ ጋር እንድንገናኝ የምታደርግ በረከትን አታንቅ ደስታን የማትገፍ ደስታሽንም የማይገፍ ቤትኛውም የህይወት አጋጣሚ አብሮች ከጎንሽ የሚቀውም የእግዚአብሔር በረከት ያለበት ራስ ይሆንልሻል። ዛሬ ገንዘብ ያለው አለው የምትው ሰው ራስሽን ለዛ ገንዘብ ነው እንጂ ሸጥሽው፣ በእርግጥ ባል አላለም አደለም ያገባሹ ራስሽን እንደተሸጠቃን ያቀረብሹ። አንተም በገንዘብህ ወይም ደግሞ በሆነ ነገርህ ሰው ሴት ለማግኘት የምትፈልግ ከሆነ የምትገዛው እንጂ የምታገባው ሰው ላይኖር ይችላል። እያወራ ያለሁት ስለተቀደሰው ጋብቻ ነው። እግዚአብሔራዊ ስለሆነው ተቋም ነው። ዛሬ የማረከ ውበት፣ የማረከ ቅርፅ፣ የማረከ እንቅስቃሴ፣ የማረከ ነገር ነገ ለመኖር ዋስትና አይደለም። መጽሐፍ ሲናገር ውበት እንደ አበባ ይረግፋል ይላል። ደም ግባት ሐሰት ነው፣ ውበት ከንቱ ነው ተብሎ ተጽፏል። ሁሉም ነገር ይረግፋል። የማይረግፍ አንድ አስተማማኝ ነገር ጌታ ያላት መሆኗን። ስለዚህ ወዳጆቼ ማንን ላግባ በሚል ስቃይ ውስጥ ላላችሁ ይህንን ነው ምለው። እጮኝነት ልክ እንደ ሸሚዝ በሚቀያየርበት በዚህ ዘመን ዛሬ ከከሊት ጋር ነኝ፣ ነገ ደግሞ ከከሌ ጋር ነኝ ተብለው ርኩሰትን እንደ ውሃ ከሚጨልጥ ከተበላሸ ማህበረሰብ ራሳችንን ልንጠብቅ ይገባናል። ምክንያቱም እኛ የክርስቶስ ነን። ምክንያቱም እኛ የተቀደሰ ትውልድ ነን፣ ብርሃን የበራልን ብቻም ሳንሆን በጎነቱን እንድናውጅ የተጠራንን በየትኛውም እንቅስቃሴያችን ውስጥ ቅድስና ለእግዚአብሔር ብለን የምንኖር ነን። ስለዚህ ማንን ላግባ ብላ አትሰቃይ። ይችኛዋን ምረጥ። መጀመሪያ ራስህን እወቅ። አጥንተማ ትጨርሰውን ሰው ለማጥናት አትሞክር። ሰው ተገልጦ የማያልቅ መጽሐፍ ነው። ስለዚህ ዋናው ነገር መጀመሪያ ራስህን ማወቁ ነው። መጀመሪያ ራስሽን ማወቅሽ ነው። እኔ የምናገባው ሰው ውበት አይኑረው፣ ገንዘብ አይኑረው፣ ሀብትና ንብረት አይኑረው አልወጣኝም። የመጀመሪያው መፈተኛ መስመራችን ይሄ ቱምቢያችን መለኪያችን ግን ይሄ ሊሆን አይገባው። ሀብታም ሰው የምትፈልጊ ከሆነ ራስሽን እንደሚሸጥቃ እያቀረብሽ እንደሆነ፣ ሀብታም ሴት የምትፈልግ ከሆነ ራስህን እንደሚሸጥቃ እያቀረብክ እንደሆነ ግን ሊገባ ይገባል። የመጀመሪያው ነጥብ የሆነ ገንዘብ ያለውን የሆነ ውበት ያለውን የሆነ ታዋቂነት ያለውን የሆነ በቃ ዝነኛን ሰው መፈለግ አይደለም። መጀመሪያ እግዚአብሔር አለው ወይ እዚህ ሰው ልቡት መጀመሪያ ዋናው ነገር አለው ወይ የሚያጠጣው የእግዚአብሔር ቃል አለው ወይ ፍሬዋን በየጊዜዋ እንደምትሰጥ ቅጠሏ እንደማይረግፍ ዛፍ በወንዝ ዳር የተተከለ ሰው ነው ወይ መጀመሪያ አምላኬ ጌታ አለው ወይ እሱ ውስጥ ዳግመኛ ተወልዶ ክርስቲያን ነው ወይ እሱ። ይሄ መጀመሪያው ነጥብ ነው። ከዚያ በኋላ ሌላው መቀጠል ወገኖች የጌታ የኢየሱስ ጸጋና ሰላም ከእናንተ ጋር። እናንተ ግን ስለ ትዳር ምን ታስባላችሁ? እስቲ ኮመንት መስጫ ሳጥኑ ላይ ይሄ መልእክት በውስጣችሁ ውስጥ ምን እንደጫረ ብትነግሩን በጣም ደስ ይለናል። ከማንን ላግባ በፊት ግን እኔ ማነኝ የሚለው ይቀድማል። ትዳር የእግዚአብሔር ነው ብለን መርሆውን ከዓለም የምንቀዳ ከሆነ በጣም ከፍተኛ ችግር ውስጥ ነው። ስለዚህ የትዳር ሰሪ፣ የትዳር ፈጣሪ፣ የትዳር አስገኝ እግዚአብሔር ከሆነ በህይወታችን ልናገኝ ወይም ልንመራበት የሚገባው የእሱ መርህ እንደሆነ ላስታውሳችሁ ፈልጋለሁ። የጌታ የኢየሱስ ጸጋ ከመንፈሳችሁ ጋር ይሁን። መልካም ቀን ይሁን። ለሌሎች መልዕክቱ እንዲደርስ ሼር ማድረግ አትርሱ። ጸጋ ይብዛላችሁ።